በዛሬ ቪዲዮ የማሳያችሁ ዩቲዩብ ለክሪኤተሮች የሚሸልመው ትልልቅ የሚባሉ አዋርዶች የትኞቹ እንደሆኑ አብረን የምንመለከት ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ ግብዣዬን አቀርባለሁ። ለዚህ ቻናል አዲስ ቆናችሁ ሰብስክራይብ እንድታደረጉ በዚህ አጋጣሚ ላስታውሳችሁ እወዳለሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን። እንሄዳለን ዛሬ ይዤላችሁ የመጣሁት በመግቢያ ላይ እንደገለጽኩላችሁ ዩቲዩብ ለክሪኤተሮች የሚሸልመው አዋርድ ምንድነው? የትኞቹ ናቸው? ለየትኞቹስ ክሪኤተሮች ነው የሚሸልመው? ለዚህስ ብቃታቸው ምንድነው? የሚለውን አብረን የምንመለከት ይሆናል ማለት ነው። በዚህ ቪዲዮ ላይ የምንሸፍናቸው አጠራ ግን ሆኖም ግን የትኞቹ እንደሆኑ የምንመለከታቸው ይሆናል። በነገራችን ላይ የዩቲዩብ ክሪኤተር ሽልማቶች ከተጀመሩ እንግዲህ በጣም ቆየት ያሉ ናቸው። ዩቲዩብ ላይ ሁሉም በጣም በርካታ በተለይ ደግሞ ዛሬ በሚሊዮን የሚቆጠሩ አክቲቭ የሆኑ የዩቲዩብ ቻናሎች አሉ። ታዲያ እነዚህ የዩቲዩብ ቻናሎች የሆነ ቦታ ላይ ሲደርሱ ዩቲዩብ ደግሞ በራሱ ያዘጋጃቸው አዋርዶች አሉ። ታዲያ እነዚህ አዋርዶች የትኞቹ ናቸው ካላችሁ፣ ለየትኞቹ የትኛው አዋርድ እንደሚሰጥ አብረን የምንመለከት ይሆናል ማለት ነው። እንግዲህ የዩቲዩብ ክሪኤተር አዋርድ ወይም ደግሞ የዩቲዩብ ክሪኤተር ሽልማት የሚባለው የዩቲዩብ ፕሌይ በተን ሽልማት ነው። እንግዲህ ይህ የዩቲዩብ ክሪኤተር አዋርድ በመባል የሚታወቀው የዩቲዩብ ፕሌይ በተን ሽልማት እንግዲህ ቻናሎች የተወሰኑ ሰብስክራይበርስ ምዕራፎችን ሲያልፉ እውቅና ለመስጠት በዩቲዩብ የሚሰጡ ሽልማቶች እና ፕላክስ ናቸው፣ የሽልማት ፕላክስ ናቸው። እንግዲህ ስለዚህ እነዚህ ደግሞ ሽልማቶች የቻናልን እድገት፣ ተወዳጅነት፣ ስኬትን የሚያሳዩ ምልክቶች እንደሆኑ እንግዲህ ማወቅ ያስፈልጋል ማለት ነው። ታዲያ ዩቲዩብ ለፈጣሪዎች ወይም ደግሞ ክሪኤተር ወይም ኮንቴንት ክሪኤተር ስለሚባሉት የሽልማት ደረጃዎች ያወጣቸው ደረጃዎች የትኞቹ ናቸው የሚለውን አብረን የምንመለከት ይሆናል። እንግዲህ እነዚህ ሽልማቶች ሲልቨር ፕላይ በተን አለ፣ ጎልድ ፕላይ በተን አለ፣ ዳይመንድ ፕላይ በተን አለ፣ ሬድ ዳይመንድ ፕላይ በተን አለ እና ሌሎችም አይነት ፕሌይ በተኖች አሉ። ታዲያ እነዚህ ፕላይ በተኖች ለየትኛው የትኛው ሽልማት ይሰጣል የሚለውን የመጀመሪያውን ስንመለከት እንግዲህ ሲልቨር ፕላይ በተን የመጀመሪያው ለሺህ ሰብስክራይበርስ ላገኙ ወይም ደግሞ 100000 ሰብስክራይበርስ ላላቸው ቻናሎች የሚሰጥ ሽልማት የመጀመሪያው ሽልማት ነው። እንግዲህ ይሄ ፕላይ በተን ከኒካኤል በብረት ቅይጥ የተሰራ ሽልማት ነው። ስለዚህ አንድ የኮንቴንት ክሬተር መቶ ሺህ ሰብስክራይበር ሲደርስ የሚሰጠው ሽልማት ነው። ታዲያ ይሄ ኮንቴንት ክሬተር ይህን መቶ ሺህ ሰብስክራይበር ሲያገኘው በየትኛው አይነት መንገድ ከሆነና በየትኞቹ አይነት መስፈርቶች ነው ተለክቶ ወይም ደግሞ ታይቶ ይሄ ሽልማት የሚገባው ተብሎ የሚሰጠው የሚለውን ወደ በኋላ ላይ የምንመለከተው ይሆናል። ከዛ ቀጥሎ ደግሞ የምንመለከተው አንድ ሚሊዮን ሰብስክራይበር ስላገኙ እንግዲህ ኮንቴንት ክሬተሮች የሚሰጠው ሽልማት ነው። ይሄ ደግሞ ከሲልቨር ፕላይ በተን ቀጥሎ ያለው ሽልማት ሲሆን ጎልድ ፕላይ በተን ይባላል። እንግዲህ ይሄ ትልቅ ስኬትን እና ተጽዕኖን ያሳደሩ እንግዲህ ኮንቴንት ክሬተሮችን ወይም ለነሱ የሚሰጥ ሽልማት ነው። ይሄ እንግዲህ ጎልድ ፕላይ በተን በወርቅ ከተለበጠ ናስ የተሰራ በጣም ስኬታማ ለሆኑ እና አንድ ሚሊዮን ሰብስክራይበርስ ለድረሱ እንግዲህ ኮንቴንት ክሬተሮች የሚሰጥ ሽልማት ነው ማለት ነው። ሌላው ቀጥሎ ደግሞ አስር ሚሊዮን ሰብስክራይበርስ ለደረሱ ኮንቴንት ክሬተሮች የሚሰጠው ሽልማት ነው። ይሄ ደግሞ ዳይመንድ ፕሌይ በተን ነው። ይሄ ከብር በብረት ቅይጥ የተሰራ ነው። መሀሉ ላይ ደግሞ የአልማዝ ቅርጽ ያለው ሽልማት ነው ማለት ነው። ስለዚህ ይሄ ሽልማት የሚሰጠው አስር ሚሊዮን ሰብስክራይበርስ ላላቸው እንግዲህ ተሸላሚ ወይም ደግሞ ኮንቴንት ክሬተሮች ነው። እንግዲህ ይሄ የአልማዝ ቅርጽ ያለው እንግዲህ ግልጽ ክሪስታል የፕሌይ በተን ምልክት ይኖረዋል ማለት ነው። ታዲያ ሌላውስ ምን አይነት አለ ደግሞ ካላችሁ፣ ከ10 ሚሊዮን ቀጥሎ ደግሞ መቶ ሚሊዮን ሰብስክራይበርስ ላገኙ ደግሞ የሚሰጥ ሽልማት አለ። ይሄ ደግሞ ከፍተኛው ይፋዊ ደረጃ ነው። እንግዲህ ሬድ ዳይመንድ ፕሌይ በተን ነው ይሄ ደግሞ ሽልማት። ስለዚህ ትልቅ ጥቁር ቀይ ክሪስታል ፕሌይ በተን ምልክት ነው ያለው። እጅግ በጣም ብርቅየም ሽልማት እንደሆነ መመልከት እንችላለን። ሌላው ግን ከስተም ክሪኤተር አዋርድ የሚባል ደግሞ አለ። ይሄ ደግሞ 50 ሚሊዮን ለደረሱ ወይም 50 ሚሊዮን ሰብስክራይበርስ ላስመዘገቡ ኮንቴንት ክሬተሮች የሚሰጥ ነው። እንግዲህ ታሪክን የሚሰሩ ቻናሎች ልክ እዚህ ቦታ ላይ ሲደርሱ ወይም 50 ሚሊዮን ሰብስክራይበርስ ሲደርሱ፣ ይህ የዩቲዩብ ምንድን ነው የሚያደርገው ለቻናሉ አርማ ተስማሚ የሆነ የራሱ ዲዛይን ያለው ዋንጫ ይሰጣቸዋል ማለት ነው። ስለዚህ ይሄ ሩቢ በመባልም የሚታወቅ ከስተም ክሬተር አዋርድ ነው ማለት ነው። ታዲያ እነዚህን ሁሉ ሽልማቶች ከተመለከታችሁ፣ እነዚህ ሽልማቶች በምን አይነት መስፈርት ነው የሚወጡት የሚሰጡት የሚለውን ደግሞ ከዚህ ቀጥሎ የምንመለከት ይሆናል ማለት ነው። እንግዲህ ሰብስክራይበርስ ደረጃ ላይ ወይም ደግሞ ትልቅ ሰብስክራይበርስ ደረጃ ላይ መድረስ በጣም አስፈላጊውና ዋነኛው መለኪያ እንደሆነ ግልጽ ነው፣ ግን ሰብስክራይበርስ መድረስ ወይም ደግሞ እዛ ብቃት ላይ መድረስ ብቻ ብቃት ነው ማለት አይቻልም። ለምሳሌ ምን እንደማለት ነው፣ አንድ ኮንቴንት ክሪኤተር አንድ ሺህ ሰብስክራይበርስ እና አራት ሺህ ፐብሊክ ዋቻውን ሊደርስ ይችላል። ስለዚህ በየትኛውም አይነት መንገድ አራት ሺህ ፐብሊክ ዋቻውን ሊኖረው ይችላል። አንድ ሺህ ሰብስክራይበርስ በሆነ አጋጣሚ ሊደርስ ይችላል፣ ወይም ደግሞ በምንም አይነት ስራዎች የሚሆን ሊደርስ ይችላል። ሆኖም ግን የዩቲዩብ ፓርትነር ለመሆን ምንድን ነው ማሟላት የሚገባው ብቃቶች ካላችሁ ሁልጊዜም እንደምንዘረዝረው እንግዲህ የመጀመሪያው ነገር የዩቲዩብን የኮሚኒቲ ጋይድላይንስ ስትራይክን ሊኖርበት የማይገባ ቻናል መሆን አለበት። ሁለተኛ ነገር ደግሞ እያንዳንዳቸው የሚሠራቸው ነገሮች ኦሪጂናል የሆኑ ነገሮች መሆን አለባቸው። ከዛም በተጨማሪ ደግሞ እነዚህን ሰብስክራይበርስ ያገኘበት መንገድም ደግሞ በራሱ ኦሪጂናል የሆኑ ስራዎችን በመስራት የሚያገኛቸው የራሱ እንጂ በሌላ አይነት መንገድ ወይም በአቋራጭ የመጡ ነገሮች መሆን የለባቸው ማለት ነው። ልክ እንደዚሁ ሁሉ አሁንም ደግሞ ከመቶ ሺህ ሰብስክራይበርስ ጀምሮ እስከ መቶ ሚሊዮን ሰብስክራይበርስ ያላቸው ደግሞ ኮንቴንት ክሬተሮች ምን አይነት ብቃት ነው የሚጠበቅባቸው ካላችሁ፣ ሰብስክራይበርስ እዛ ደረጃ ላይ መድረሱ ብቻ በቂ አይደለም፣ ወይም እነዚህን የሰብስክራይበርስ መጠን ለማግኘት ብቻ በቂ አይደለም። ለሽልማት ብቁ ለመሆን እንግዲህ አንድ ቻናል የተለያዩ መስፈርቶች ይጠበቁበታል ማለት ነው። የመጀመሪያው ነገር አክቲቭ ቻናል መሆን አለበት፣ በተለይ ደግሞ ባለፉት ስድስት ወራት ውስጥ። ምክንያቱም በጣም ቼክ ይደረጋል ይሄ ነገር። ባለፉት ስድስት ወራት ውስጥ ቪዲዮዎችን በደንብ አክቲቭ ሆኖ የለቀቀ ወይም ደግሞ ፖስት ያደረገ ቻናል መሆን አለበት። ሌላው ነገር ደግሞ ጥሩ አቋም ይታያል። ጥሩ አቋም ማለት ምን ማለት ነው? ቻናሉ ኮሚኒቲ ጋይድላይንስ ቫዮሌሽን ሊኖረው አይገባም ማለት ነው። ስለዚህ እነዚህ ነገሮች ተላልፈው ተገኝቶ ከሆነ እዚህ ደረጃ የደረሰው ቻናሉ ብቁ እንዳልሆነ ይገለጽለታል ማለት ነው። በተለይ ደግሞ ባለፉት 365 ቀናት ውስጥ ምንም አይነት ኮሚኒቲ ጋይድላይንስ ስትራይክ ሊኖርበት አይገባም። አሁን ምንድን ነው እዚህ ጋር አንዳንድ ልዩነቶችን ማወቅ ይገባል። ለምሳሌ በአንድ ዓመት ውስጥ እንደዚህ አይነት ኮሚኒቲ ጋይድላይን ስትራይክ ኖሮበት ሆኖም ግን ያንን እንግዲህ ያንን ስትራይክ ካለፈ በኋላ ደግሞ እገዳው ተነስቶለት አንድ ሺህ ሰብስክራይበርስ እና አራት ሺህ ፐብሊክ ዋች አወር የደረሰ ማንኛውም ቻናል የዩቱብ ፓርትነር መሆን ብቃት ሊሰጠው ይችላል። ሆኖም ግን ወደዚህኛው ደግሞ ወደ ፕሌይ በተን ሽልማት ደግሞ ስትመጡ ተቃራኒ ነው የሚሆነው ምንም አይነት በተለይ ደግሞ ባለፉት አንድ ዓመት ውስጥ ወይም አንድ ዓመታት ውስጥ እንደዚህ አይነት ኮሚኒቲ ጋይድላይንስ ቫዮሌሽን ውስጥ ገብቶ የነበረ ቻናል ከሆነ ለዚህ ሽልማት ብቁ አይሆንም ማለት ነው። ሌላው ነገር ደግሞ ምንም አይነት ኮሚኒቲ ጋይድላይንስ ስትራይክ ሊኖርበት አይገባም። አሁን የተነጋገርነው ነገር ማለት ነው። ስለዚህ ምንም አይነት ስትራይክ ያለበት ቻናል ለየትኛውም አይነት መስፈርት ብቁ እንደማይሆን ግልጽ ሊሆን ይገባል ማለት ነው። ሌላው ነገር ደግሞ ቅድምም እንዳልኳችሁ ከቀጂ መብት ነፃ መሆን አለበት ወይም ደግሞ በሌላ አገላለጽ ኮፒራይት ስትራይክ ሊኖርበት አይገባም። እንግዲህ እንግዲህ የስትራይክ አይነቶች በጣም በርካታ ናቸው። እዚህ ላይ ከተመለከታችሁ አንደኛ የኮሚኒቲ ጋይድላይንስ ስትራይክ አለ፣ ኮሚኒቲ ጋይድላይንስ ቫዮሌሽን አለ። ያው ቫዮሌሽኑ እና ስትራይኩ የተቀራረቡ ናቸው። ሌላው ነገር ደግሞ ኮፒራይት ስትራይክ ደግሞ የሚባል ነገር አለ። ይሄ ከኮሚኒቲ ጋይድላይንስ ስትራይክ ለየት ያለ ነው። ምክንያቱም ኮፒራይት በማንኛውም አይነት መንገድ የኮፒራይት ችግር ሊኖርባቸው ይችላል። ዩቲዩብ ቪዲዮቻቸው ላይ ማንኛውም አይነት ለምሳሌ የምትጠቀሙት ቪዲዮ ሊሆን ይችላል፣ የተጠቀማችሁበት አንድ የኤዲቲንግ ማቴሪያል ሊሆን ይችላል፣ ወይም ደግሞ የተጠቀማችሁበት የባክግራውንድ ሙዚቃ ሊሆን ይችላል። ብቻ የትኛውም አይነት ነገር ወደ ኮፒራይት ችግር ሊያመጣባቸው ይችላል። እርግጥ ነው ያ የኮፒራይት ያመጣባቸው ችግር ቻናላችሁን በቀጥታ ይጎደዋል ማለት አይደለም። ሆኖም ግን ቻናላችሁ የዩቲዩብ ፓርትነር ከሆነ በኋላ ግን ተከፋይ እንዲሆን ላያደርገው ይችላል። ምክንያቱም እነዚህ ከሌላ አይነት ቦታ ላይ የተወሰዱ ወይም የተቀዱ ነገሮችን ተጠቅሞ የራስን ቪዲዮ መስራት ልክ እንደ ኮፒራይት ስትራይክ ወይም ደግሞ እንደ ኮንቴንት አይዲ ክሌም ስለሚታይ፣ በዚህ ጊዜ ምንም አይነት ገንዘብ ከዛ ቪዲዮ ላይ ላታገኙ ትችላላችሁ። ይህንን ነገር እስካላጠፋችሁ ድረስ ማለት ነው። አሁንም ልክ እዚህ ጋም ስትመጡ ቢሆን ከቅጂ መብት ነፃ መሆን ያለበት በሌላ አገላለጽ ደግሞ ኮፒራይት ስትራይክ ሊኖርበት አይገባም። በተለይ ደግሞ የፕሌይ በተን አዋርዶችን ለማግኘት የሚፈልግ ማንኛውም ኮንቴንት ክሬተር እዚህ ደረጃ ላይ ለመድረስ በጣም ከፍተኛ ጥረት ማድረግ አለበትም። እንደዚሁም ደግሞ ቻናሉ በጣም የጸዳ መሆን አለበት ከእንደዚህ አይነት ከላይ ከዘረዘርናቸው ነገሮች በደንብ የጸዳ መሆን አለበት ማለት ነው። ሌላው ደግሞ ደንቦችን ማክበር ነው። ደንቦችን ማክበር ሲባል ቻናሉ የዩቲዩብን የአገልግሎት ውሎች ወይም ደግሞ ተርምስ ኦፍ ሰርቪስ የሚባሉትን ማለት ነው፣ ሙሉ ለሙሉ ማክበር አለበት። ሲጀመርም አንድ ሰው የዩቲዩብ ፓርትነር ለመሆን መጀመሪያም ሲያመለክት ወይም ደግሞ አፕላይ ሲያደርግ እነዚህ ነገሮች መጀመሪያ ተስማምቶ መሆን ይኖርበታል፣ አለበለዚያ የዩቲዩብ ፓርትነር መሆንም ስለማይቻል ማለት ነው። ሌላው በዋነኛነት ይህ ቻናል በተለይ ደግሞ ኦሪጂናሊቲውን መጠበቅ አለበት። ስለዚህ የሰው የሆኑ ማንኛቸውም ነገሮች መጠቀም አይገባውም። በተለይ ዩቲዩብ ደግሞ በዚህ ረገድ ላይ በጣም ጥብቅ የሆኑ ነገር መስፈርቶች ነው የሚከተለው። በተለይ አንድ ቻናል የሚጠቀማቸው ምንም አይነት ከሌላ የተወሰዱ አይነት ነገሮችን ቢሆኑ ከሰማኒያ ፐርሰንት በላይ ግን የራሱ የሆኑ ኦሪጂናል የሆኑ ነገሮችን በዛ ቪዲዮ ላይ መጠቀም ይኖርበታል። ስለዚህ ቻናሎቹ ላይ የሚለቃቸው ወይም ፖስት የሚያደርጋቸው እያንዳንዳቸው ቪዲዮዎች እነዚህ ነገሮቻቸው በሙሉ ቼክ ይደረጋሉ ማለት ነው። ሌላ ደግሞ እንደ አይፈለገ መልእክቶች ወይም ደግሞ ስፓም የሚባሉ ነገሮች ማለት ነው። አሳሳች ወይም ሐሰተኛ ዜናዎችን ወይም የሌሎች ይዘቶችን ስብስብ ወይም ኮምፒሌሽን ማለት ነው። የሆኑ ይዘቶችን በአጠቃላይ ሊጠቀምም የማይገባ ቻናል ነው መሆን ያለበት ማለት ነው። ስለዚህ ትክክለኛ ያልሆኑ መልእክቶችን የሚያስተላልፍ ከሆነ ዩቲዩብ የሚያግዳቸውን ወይም የማይፈልጋቸውን አይነት ኮንቴንቶች የሚሰራ ቻናል ምንም አይነት ሰብስክራይበርስ ደረጃ ላይ ቢደርስ ምንም አይነት ተቀባይነት ስለሌለው እነዚህን የመሰሉ አዋርዶችን ማግኘት አይችልም ማለት ነው። ሌላው ደግሞ እውነተኛ እድገት ማሳየት ነው። እውነተኛ እድገት ማሳየት ማለት ሰብስክራይበርስ ያገኘው በምን አይነት መንገድ ነው? በተፈጥሯዊ ነው ወይም ደግሞ ኦሪጂናሊቲውን በጠበቀ እና ራሱ ሰርቶ ባመጣው መንገድ ነው ይህንን ሰብስክራይበርስ ያገኘው ወይስ ደግሞ በእንደ ቦት ባሉ ነገሮች አማካኝነት ነው? ምክንያቱም ዛሬ በጣም በቀላሉ ሰዎች ትናንትና አንድ ሰብስክራይበርስ ኖሯቸው ዛሬ አንድ ሰብስክራይበርስ ሊደርሱ ወይም አስር ሺህ ሰብስክራይበርስ ሊደርሱ ይችላሉ። ይሄ ደግሞ በተለያየ አይነት መንገድ በቀላሉ ማግኘት ይቻላል ማለት ነው። በተለይ እንደዚህ እነዚህን ቻናሎች ወይም ደግሞ ጀማሪ የሆኑ ቻናሎችን በጣም ከፍተኛ ደረጃ ለማድረስ የተቋቋሙ ቦታዎች ወይም ደግሞ የተከፈቱ ቦታዎች አሉ። እነዚህም ቦታዎች በክፍያ በመጠቀም በአንድ ጊዜ ከፍ ያሉ ደረጃዎች ላይ መድረስ ይቻላል። ሆኖም ግን በእንደዚህ አይነት መንገድ የመጡ የሰብስክራይበርስ መጠንን ዩትዩብ ተቀባይነት እንደሌለው ማወቅ ይገባል። ስለዚህ በተለይ ደግሞ እንደዚህ አይነት ለፕላይ በተን አዋርዶች ምንም አይነት ብቃት አይኖረው ማለት ነው። እንደዚህ አይነት ቻናል ከሆነ በዚህ አይነት መንገድ ከሆነ ሰብስክራይበር ሲያገኘው ብቃት አለው ማለት አይቻልም። ሽልማቱንም ማግኘት አይቻልም ማለት ነው። ሌላው ነገር ደግሞ ባልታገደ አካውንት መሆን ይኖርበታል። ይህ እንግዲህ ይህ ቻናል እዚህ የደረሰው ቻናሉ ታግዶ ከሆነም ደግሞ ሌላ ወይም ደግሞ ታግዶም ባይሆን እንኳን ታግዶ ከነበረ ሌላ አካውንት ጋር መገናኘት በፍጹም በፍጹም የለበትም ማለት ነው። ስለዚህ እንደዚህ ከሆነም ይህንን ሽልማት ማግኘት አይችልም ማለት ነው። ታዲያ እንግዲህ እነዚህ መስፈርቶች ሁሉ የጠበቀ አንድ ቻናል እንዴት ነው እነዚህን ፕሌይ በተን ሽልማቶች ማግኘት የሚችለው ካላችሁ እዛ ቦታ ላይ ደርሶ ወይም የሚጠበቅበትን ብቃት ሁሉ ካሟላ በኋላ ሽልማቱን እንዴት ነው እጁ ላይ ማስገባት የሚችለው የሚለውን ደግሞ እንመለከታለን። እንግዲህ መጀመሪያ የተጠየቀውን ሰብስክራይበርስ ብዛት ማሟላት አለበት። ከዛ በኋላ ደግሞ ግምገማ አለ። እንግዲህ ዩቲዩብ ቻናሉን ይገመግማል። በራስ ሰር መንገድ ነው እንግዲህ ቻናሉ የሚገመገመው። ይሄ ደግሞ ከጥቂት ሳምንታት እስከ ወራት ድረስም ሊወስድ የሚችል ግምገማ ነው የሚሆነው። ምክንያቱም የሚሰጠው ሽልማት የተጽዕኖ ፈጣሪ እንደሆነና በጣም ትልቅ ለሌሎችም አልያ ሊሆን የሚችል ቻናል እንደሆነ ተደርጎ ስለሆነ ይሄ ፕሌይ በተን አዋርድ የሚሰጠው። ስለዚህ ከዛ በፊት ግን እነዚህ ግምገሞች በጣም አስፈላጊ እና በጣም ጥብቅ የሆኑ ነገሮችን የሚከተሉ ናቸው ማለት ነው። ስለዚህ ይሄ ግምገማ ይደረጋል ማለት ነው። ከዛ በኋላ እንግዲህ ግምገማው ከሳምንት እስከ ወራት በወሰደ ጊዜ ውስጥ ከተደረገ በኋላ ብቁ ሆኖ ከተገኘ ዩቲዩበሩ ወይም ደግሞ ኮንቴንት ክሬተሩ በዩቲዩብ ስቱዲዮ ዳሽቦርድ ላይ ልዩ የሆነ የመቀበያ ኮድ ወይም ደግሞ ሪደምፕሽን ኮድ ያገኛል ማለት ነው። ከዛ እንግዲህ ይህንን ኮድ ካገኘ በኋላ ራሱ መጠይቅ መሙላት ይኖርበታል። ይሄ ኮንቴንት ክሬተር ኮዱን ተጠቅሞ በተዘጋጀው የሽልማት ፖርታል ላይ የቻናሉን ስምና የማስረከቢያውን አድራሻ መሙላት ይኖርበታል። ከዛ በኋላ እንግዲህ ሽልማቱ ተዘጋጅቶ ለኮንቴንት ክሬተሩ ይላካል ማለት ነው። ይሄ ሂደት ደግሞ ጥቂት ሳምንታትን ሊወስድ ይችላል ወይም ደግሞ የተወሰኑ ከሳምንታትም ያለፉ ጊዜያት ሊወስድ ይችላል ማለት ነው። በነገራችን ላይ እዚህ ላይ ማስታወስ የሚገባን በየአንዳንዱ አገር ያለው የአቀባበል ሁኔታ ሊለያይ ይችላል። ለምሳሌ በአንዳንድ ሀገሮች ኮንቴንት ክሬተሩ ለመላኪያ ግዴታዎችን ወይም ደግሞ እንደ ታክስ መክፈል የመሳሰሉ ነገሮች ሊያስፈልገው ይችላል። አላቅም እርግጥ እዚህ ኢትዮጵያ ውስጥ እንግዲህ የተለያዩ ዩቲውበሮች ይሄንን የፕሌይ በተን አዋርድ ተቀብለዋል። ግን በምን አይነት መንገድ ነው ቀረጥ ከፍለዋል ወይ ምናምን እነዚህ ነገሮችን እርግጥ ምንም አይነት መረጃ የለኝም አሁን በዚህ ሰዓት። ሆኖም ግን እንደዚህ አይነት አሰራሮችም አሉ። እንግዲህ ዛሬ ይሄንን ቪዲዮ ይዤላችሁ ቀርብ ያለው ማለት ነው። ይሄ ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁ። በሚቀጥለው ጊዜ ደግሞ በሌላ ተመሳሳይ ቪዲዮ ተመልሰን የምንገናኝ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁና የደውሏን ምልክት መንካታችሁን አትርሱ። በሚቀጥለው ጊዜ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።